ነበር የምፈልገው። አርግ ሰላም ሰላም፣ ውድና የተከበራችሁ የኔ ፋሚሊዎች እንደምንቆያችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በእያላችሁበት ሰላማችሁ ብዙት ይበልኝ። ስሙሻ እንዴ ነሽ? አሉ እግዚአብሔር ይመስገን ያው ትናንትናም የተፈጠረውን ነገር ሰሞኑም እየተፈጠሩ ያሉትን ነገሮች ቤተሰብም ያውቃሉ። አንቺም ታውቂያለሽ። ያው የጠራውበትም እሷን የጠራውበትም ምክንያት ዛሬ መፍታት ከቻልኩኝ ብዬ ነው። ምክንያቱም ልጅቷን ስለማቃት እኔ ልጅቷን ደውዬላት አውርቻታለሁ በቃ ውሸት እንደሆነ እንደምትናገርም ቃል ገብታ አይልኛለች እና እኔ እሷን ጠርቼ በቃ በግልጽ መናገር እንዳለባት እና በስሙ በኩል ደግሞ ማማን ጠርታት። ምክንያቱም እኔ በደው ልላት አትመጣልኝ አትመጣልኝ፣ መጣም ሳይሆን ስልክ የማንሳት ላይ ማንሳት ቻንሷ በጣም የወረደ ነው። አዎ ያው ትናንትና እና የተፈጠረው ነገር አይታችኋልና፣ ከዚህ የከፋ ነገር ሳይፈጠር ለምኛት አለው። በቃ በጣም ለምኛት ነው ልጅቷ ራሱ እንድትመጣ ያደረኩት። ምክንያቱም በቃ እሷ ኖርማል ነው እንደዚህ አይነት ነገሮችን አድርጋ በቃ እንትን ያሰበችው በቃ በቃሉ ብቻ ነው ያለኝ እና አሪፍ ነገር የሰጠኝ ለዛ ነው። እኔ ሲጀመር እንደዚህ ነገር ያልኩት እኔ ራሴ አይደለሁም፣ ፍቅየን ሰው ተራሴ አይደለሁም ቪዲዮ የቀረጽኩት ሌላ ሰው ነው እንዲቀርጽ እራሱ ያደረገው ምናምን ብላ በግልጽ ነው በቃ ሁሉም ነገር የነገረችኝ እና በቃ ይሄንን ነገር እኔን ስላላመነችኝ ግዴታ ከራሷ አፍ ትስማ ብዬ ነው እኔ ዛሬ ወደ እናንተ የመጣሁትና ስሙም እንድታግዘኝ ነው የጠራኋት። እውነት ነው። እና እንጃ እኛ እውነት ነው ብለን አላሰብንም ማለት ከሰማነውም አንፃር ካየነውም አንፃር ይሄ ነገር እውነት ነው ነው እንጂ ውሸት ነው የሚለው ነገር ሀሳብ ጭራሽ አላሰብንም። እና ስትነግረን አላመንም አላመንንም ጸግሽ እንደዛ ያደርጋል የሚለውን ነገር ደግሞ ጭራሽ አላሰብኩም ነበር እኔ። ምክንያቱም ይሄን ያህል በቀል ይበቀላል ብዬ አላስብ፣ ህይወቱን እስከ መበጥበጥ ድረስ የማይደርሰው ነገር እና ማማን እኔ ባወራት ትመጣለች ብዬ አስባለሁ፣ ምክንያቱም ለሱ በአሁን ሳሌ ስልክ ሜሞን ሳቸው እንጂ በጣም የቀነሰ ነው እና ደግሞ ይሄ ነገር ሁሉ እየተፈጠረ እየሰማች እያየች እንጃ ብቻ ይከብዳሉ ነገር እሷ ሲጀመር እኔን እያመነችኝ አይደለም፣ ሳይሆን ደቂቃም ራሱ ሰጣ እያዳመጠችኝ አይደለም። ስለዚህ ነው ከዚህ የከፋ ነገር እንዳይፈጠር አንደኛ፣ ሁለተኛ ደግሞ ከልቤም ስለምወዳት ስለማፈቅራት፣ እሷም እንድትጎዳ ስለማልፈልግ የነበረኝንም ህይወት ህይወት ማጣት ስለማልፈልግ ይሄን ድምሳት እኔ ተከፈልከው። ስለዛ ነው በቃ ምክንያቱም ማወቅ አለባት ግዴታ። ስለዚህ እኔን ካላመነችኝ ግዴታ ደግሞ ካረገው ከባለቤቱ ነገሮች ትስማ ብዬ ስላሰብኩ ልጅቷ ለምኚ፣ ለምኚ በስንት መከራ እንድትመጣ አድርጊያለሁ። እና እሷ በአንድ ስልክ ብቻ ነው የምጠብቀው፣ ከኔ ትመጣለች። አሁን ደውልልሻለሁ፣ ምናም ብያታለሁ። ስለዚህ እሷ ትመጣለች። ማማም ጋር ደግሞ ደውላል እንደዛው ማማ ከመጣች ድለኞች ነው ማለት ነው። ምክንያቱም በሷ ፊት ሰምታ ልትቀበላት ትችላለች፣ ልትናደድ ትችላለች። ጮች ያለች ግን እኔ የምፈልገው ነገር እውነቱን ከሷ አፍ መስማት አለባት፣ እንድትበቃ መስማት አለባት፣ ግዴታ መስማት አለባት ብዬ ስለማስብ ነው እኔ እንደዛ ያደረኩትና፣ እስቲ የሚሆነውን ነገር ሁላችንም አብረን እንከታተላለን። እንግዲህ እኔ ልደውልላታ መጀመሪያ ሲጋ አይሻልም? እሺ፣ ደውላትና ከመምጣት ጋር ደውላትና መጀመሪያ ያው እንግዲህ ፋሚሊዎች እሷንም በጣም በብዙ ጥረት ነው ራሳ መንኳትና፣ እንዴ፣ ደውላት ከዛ በኋላ ሄሎ፣ ሰላም ነው እንዴነሽ? አማን ነው አለሁ። ያ ትናንትና ባወራውሽ ነገር ላይ ትንሽ እንትን ያልኩሽን ነገር እንድትመጪ ፈልጌ ነበር እንድትመጪ ፈልጌ ነበር። ያው ያወራውሽ ነገር ትንሽ እንትን ለማለት ለማስተካከል። እንደዚህ ደረጃ የሰርበለሽ አላሰብሽም፣ ያው ነግረሽኛል ገንዘብ እንግዲህ የማያመጣው ነገር የለም። ያው እንግዲህ ምን ታደርገዋለህ? እስኪ እንደሚሆን እናደርገዋለን። እሺ በቃ እየጠበኩሽ ነው። እዛ እመጣለሁ። በቃ ችግር የለውም። አሁን ነው አይደል? አሁን? እሺ በቃ እመጣለሁ። ትመጣለሁ ማለት አሪፍ ነው። እርግጠኛ ነኝ ምክንያቱም በጣም ብዙ እንትን ብያታለሁ። እኔ ማጣት ማልፈልገውን ህይወት ነው እንዳጣ ያስገዱኛት በቀል ነው። እኔ ደሞ እንደዚህ የሚያደርስ ነገር ደግሞ እኔ ምንም አላደረኩም። አብዛኞቻችሁ መተቁ ካላችሁ ወደኋላ መለስ ብላችሁ ቪዲዮቹን ማየት ትችላላችሁ። እኔ ጥፋት አለብኝ ብዬ አላስብም። ለዚህ ደረጃ የሚያደርስ እሱ ልክ ነህ። ነገራቶች እንደዛ ተደርጎ ታሰበ እንጂ ይህን ያህል ጥፋት ኖሮብክ አይደለም። ና የራስን ህይወት ደግሞ ሁሌ ማስተካከል አለበት ብቻ ነው ማርኔ የትኛው ማየት ዋጋ ከፍዬ እኮ ለማስተካከል ይጣልኩ ነው፣ ግን ሊሚት ትንሽዬ የደቂቃ ሰው በቃ ላሳለፍኩ ሶስት እና አራት አመት ስል ዋጋ ከፍላ ትንሽ የደቂቃ መስማት አለበት፣ ይሄ ነው የማስበው። እኔን አልሰማችኝም፣ ምን ያለም አላመነችኝም። ስለዚህ ግዴታ ደግሞ እሷን ጠርቼ ማሳመን አለ፣ ግን ስላሰብኩ ነው የደወልኩላት እሷ ስንጣና ደግሞ ያለው ነገር ትንሽ ካወራም በኋላ ማማጋ እንደውላታለሁ ማለት ነው። ይጠብቃ እስቲ ትንሽ መቼ ቀሎኛል። በታመምሽውል እኔም አሞኛል። የታፈነ ፍቅር ሹሜ የከለከለው እንዳሞራ ጩኸት ማንም ሰሚ የለው የላዩ ባይረዳን

ትባላለች ስሙ። ማል ማሉኝ፣ እስቲ ማሉኝ። የዚህ ሁሉ ነገር ባለቤት እኔ እግዚአብሔር፣ እግዚአብሔር የስራሽን የስራሽን ይስጥሽ፣ የስራሽን እንግዲህ። ፋሚሊዎች አሁን የነገርኳችሁ ነገር በሷ በኩል ነው ነገሮች ይሆኑ ያሉትና በግልጽ መናገር ስላለባት አይደለም እኔ በቃ ስለማቀው ነው ነገሩ። ምክንያቱም ኖርማል ጀለስ ስለነበርና እሱም የተጠቀመበት እና የሄደበት መንገድ በጣም በጣም በጣም የሚገርምና የሚደነቅ ነው። ምክንያቱም ከሌላ ሰው ጋር ቢሆን ሊጠረጥር ይችላል ብዬ በቃ የሆነ ነገር ታስብ ትችላለህ። ግን ከሷ ጋር በመሆኑ እንደዚህ አይነት ነገር አያስብም በቃ አይጠረጥርም ምናምን ብሎ እንጃ። እኔ እሷም ፎቶ እና ቪዲዮ መኖሩን አታቅም። በቃ በሌላ ሰው እንደገና በካሜራ ምናምን ተደርጎ ነው እንትን ያለውና እስቲ አስረጅ ልኝ እኔ ምንም ማየት አልፈልግም። እሺ ያው እሱ እንዳለው ነው ነገሩ ማለት ነው። ማለት እኔ የፈለኩትኝ ማለት የተከፈለኝ ለሱና ለሱ ብቻ ነው እንጂ ከሚስቱ ጋር አጣላው ምናምን አስቤ አይደለም። እሱን ብቻ ለሱ በቀል ነው የተፈለገው ይሄ ነገር ማለት ነው። እና መጀመሪያ ላይ ምንሆነ ምን ሆነ መሰላችሁ ጸጋይና እኔ እንታዋወቃለን። እሱ ደግሞ የኔ በጣም ቤስት ጓደኛዬ ነው እና እሱ ከጸጋይ ጋር ችግር አለባቸው መሰለኝ፣ በውስጥ አዋቂነት እሱም ብዙም አላቀምም። ብቻ እኔ ብር ተከፈለኝ እና እሱን እንዲበቀለው እኔ የተፈለገው ማለት ታዲዮስና ጸጋይ ችግር ስላለባቸው ጸጋይ ታዲዮስን በእኔ በኩል ለመበቀል ማለት ነው እንጂ ማማን ይጎዳታል፣ ጭራሽ እንደማይጎዳት ቃል ገብቶልኛል እሱ መበቀል የሚፈልገው ታዲዮስን ብቻ ነው ከታዲዮስ ጋር ነው መጣላት የሚፈለገው መጣላት የሚፈልገው ነገሮች የሚሄዱት በቃ እሱ የሱን ሕይወት እንደበጠበጥኩት የኔንም ሕይወት ነገሮችን መስመር ማሳት ነበር። በቃ ዋነኛ አላማውና ዋነኛ ሀሳቡ እሱ ነበርና እዚህ በዚህ ደረጃ አንቺ አላሰብሽው ይሆናል ግን፣ እኔንም ኦዲየንሶቼም አይደለም የላምሰው በቃ ሙሉ በሙሉ አሳዝነሻል፣ አስከፍተሻል። በእርግጥ ማለት ነው አንቺ በዚህ ወልኩ አስበፊ ሊሆን ይችላል። አንቺ የተወሰነ ገንዘብ ተሰጥቶሽ እንደዚህ አድርጊ ብቻ ሊሆን ይችላል የተባልሽው፣ ግን ደግሞ በጣም ረጅም ርቀት የተጓዘ ጥፋት ነው ያጠፋሽውና አይደለም እኔ ራሱ እንዳላምንሽ ነው ከዚህ በኋላ የሚያረገኝ እኔ እንደ ስመኝ እንዳላምንሽ ኤቭሪቲንግ እንደ ማንኛውም ሰው እንዳላምንሽ ሁላ እያረገኙ ነው ማለት ነው። በእርግጥ ነው አንቺ ራስሽ ቅረጪ ራስሽ እንዲያርግ አትበየት ይችላል ግን ደግሞ እሱ እኔና አንቺ እንደዛ እንድንሆን ካረገ በኋላ ሌላ ሰው በውስጥ ቀጥሮ የተለያዩ ነገሮችን አይተሻል እንግዲህ ቪዲዮዎች ፎቶና ቪዲዮ እንዲወጣ አድጎ በቃ እኔ እና እሷ ያለን ግንኙነት እንዲቋረጥ ነው ልክ እኔ ህይወት ከሱ ህይወት የወጣችው ወይም ህይወትን ስለሚወዳት ብቻ ነው ህይወት ደግሞ በእኔ ምክንያት አይደለም ከዚህ ሀገር ሄደችው አይደለ በቃ እኔን ትወደኛለች እኔ ደግሞ የራሴ ህይወት አለኝ የራሴ ፍቅረኛ አለኝ ከአንቺ ጋር መቀጠል አልችልም አልፈልግም አልኳል ስለዚህ የተፈጠረ ያለው ነገር እንጃ ብቻ ነው ጥፋተኛ እንተን ነው መሰለኝ። እሱ ያለው ሳስበው ጥፋተኛ ባንተ ነው ያሳበበው እና ታዲ ነው ብለው ነው ሁሉም የደመደሙት የነበሩት እና አሁን ላይ ማንም ጥፋተኛ አይደለም ከራሷ በስተቀር ህይወት ማለት ነው። ምክንያቱም የሰውን ህይወት ለመበጥበጥ ብላ የሌሎችን ህይወት በጥጣለች የራሷን ህይወት ለማስተካከል ብላ እና ይበጥ ደግሞ የታዲ ህይወት ነው እየተበላሸ የነበረ እና ለዚያ ምስለኛል ያለው እኮ ጸጋይም አልተረዳውም ሊሆን ይችላል ነገሩን እንጂ ሲጀመር ማማን እንደማይጎዳት ታዲዮስንና እኔም ያለንን ጓደኝነት እንደማያቋርጥ እና ለታዲዮስን ጥሩ መሆኑን የነገረኝ እኔ እንጂ ታዲዮስ እንዲሳካለት ስለፈለገ ብቻ ነው ያቺን ነገር ያለው። በቃ ሁሉም ነገር ያለሽ ብርም የአሪፍ ገንዘብ የሰጠሽ በቃ እቺን ነገር ስለሚፈልጋትና ማሳካ ስለፈለገ ነው ሁሉም ነገር እዚህ ጋር እንዲቆም የፈለገው ማለት እኔ አሁን ምንም ነገር አልፈልግም። ካንቺ የምፈልገው ነገር ማማን እንደውልላታለን ትመጣለች። ያው ባይን ታውቂያታለሽ፣ በደንብም ባትገበያት ስለዚህ በቃ ሁሉ እኔ እንድትነግሪያት ውሸት ነው ብቻ እንድትያት። በቃ ሁሉም ነገር የተደረገው ጸጋዬ ሴራ ሰርቶ ነገሮች እንዲበላሹና ካንቺ ያለውን ግንኙነት ለማቋረጥ ስላሰበና ስለሚፈልግ ብቻ ነው ይሄ ነገር ያደረገው። ታዲዎስ ምንም አይነት ነገር አላደረገም። በቃ እሱ የሆነ መድኃኒት ሰጠኝ እንደዚህ እንደዚህ እንደዚህ አርጊ ብሎ ስቴፕን በሙሉ የነገረኝም እንዳረግም የገፋፋኝ በጣም የተጫነኝ እሱ ነው። እኔም ሲጀመር እንደዚህ አይነቱ ፍላጎት አልነበረኝ በለሽ ልጅቷን እንድታሳም ብቻ ነው የምፈልገው እኔ ሌላ ነገር ምክንያቱም ችሪት ወደ ሌላ ነገሩ ሳትገባ አንደኛ፣ ሁለተኛ እኔም ፍቅሬን ህይወቴን ትዳሬን ማለት አልፈልግም፣ በቃ ህይወቴን ማለት አልፈልግም ብዬ ነው ማስበው በጣም ነው። ስለዚህ እኔ አሁንም ይሄ ሁሉም ነገር ችዬም ተጋፍጬም አንቺ ፊት ቆሜ የማወራው ኦዲንስም ፊት ቆሜ የማወራው፣ በግልጽ ነገሩን ውሸት ነው ብለሽ ነግሬሻት እንዲፈታ ብቻ ነው የሚፈልግ እሱን አድርጋለሁ። እኔም በመሀላችሁ የገባው ሲጀመር ከፀጋዬ በላይ እኔ ነኝ ይሄን ነገር ያበጣበጥኩት፣ እና ለተፈጠረው ነገር በጣም ይቅርታ አላለውም። አይ እኔ አሁን ይቅርታ የሚሆነኝ ወይም ደግሞ ውስጤ የሚገባው እሷ ይቅርታ ይሄን ስትቀበል እና ስታምን ብቻ ነው። እኔ ለማውራት ሁለት ደቂቃ እንኳን ሰጠኝ ፍቃደኛ አይደለችም። ስለዚህ አሁን ምናልባት አንቺ መጥተሽ ያለውን ነገር

ሄሎ፣ ሄሎ፣ ወይ ውዬ አብይ፣ እንዴት ነሽ? የተፈጠረ ነገር አለ፣ የምነግርሽ ነገር አለ? እህ? እዛው የምንቀመጥበት ቦታ? እሺ እመጣለሁ፣ እሺ። እንግዲህ ፋሚሊ እንደሰማችሁት ሄዊ መጣለሁ ብላኛለች። ግን ስለ ነገሩ በስልክ ምናምን ትነግራት፣ በእርግጠኝነት አትመጣልንም፣ ምክንያቱም የሁሉ ሁሉ ነገር እየተፈጠረ ያለ አታምነንም ሲሆን እሱንም ሆነ አይደለም እኔን ጓደኛዋን ሁላ እምታምን አይመስለኝም። እና ብቻ ልነው አቅም እስቲ ለማስታረቅ ሞክራለን እንመጣለን ብላና አለች። ሲም በተቻለሽ አቅም እውነታውን ለማስረዳት ሞክሪልን፣ ንዛ ነው ብለህ የምናስበው እንግዲህ። አስረዳታለሁ ብቻ አንተ ተረጋጋ ይሆናል

ያደረከው ነገር እኮ እውነት ነው ማማ። እሱን አንቺ ደሞ አፋለኝ ብለሽ እንዳታወሪ። ነገር እኮ እየተፈጠረ ያለው በአንቺ ምክንያት ነው።

ማናገር ያለብሽ ጸጋዬ ነው። የሁሉ ነገር ሊፈጠር ያለው ነው። እሺ ለማናችሁ አይመለከተኝም። ያረከሹ ከታዲ ነዋ። አንቺ ከታዲያ እርግዘሻላ፣ ምን ማለት ነው? እስኪ ንገሪኝ።